አንተን ለማውራት ፈልጌ ነው። ፐርሰናሊ የሆነ የሆነ ጊዜ ላይ አይ ፊልድ ሰምቲንግ ሮንግ ነገሮች ምናምን እና ፖስት ያደረግኳቸውም ስቶሪ ያደረግኳቸውም ነገሮች ምናምን ነበሩ። ይደርሰዋል ብዬ አስባለሁ። መቶ ፐርሰንትም ይደርሰዋል። አስቀይም ያለው አክ የተደራረግ ነው ወይም ደግሞ ምናምን ኖረው ምናምን ሳይሆን ምናምን ብቻ ሆነ። ደስ አይሉ ነገሮች ለአንተ ነበረኝ ትሩዝ ነው የምነግር። እና ይሆን ደሳስ የማይሉ ነገሮች አድርጌያለሁኝ። ፐርሰናሊ ፈለገ ብዬ ግን አላደረግኩም፣ ግን በሚመስል መልኩ ግን አድርጌያለሁኝ። ሰንበዲም አቤት ለምደች ታደርጋለህ እስኪሉኝ ድረስ ማለት ነው። ትናንትና አይ ቲንክ ትናንት ኦር ደግሞ ከትናንት ወዲያ አንተ እዮባ ሁላችሁም ተሰባስባችሁ በአንድ ቦታ ላይ ሆናችሁ ስታወሩ እንባ ይመጣ ፍቴን አይደለም ምነግርህ አክቹዋሊ ለኪዳነ ምሕረት ነው የምነግርህ፣ ለአንተ ሳይሆን እንባ ይመጣ በስማ እግዚአብሔር አይለያችኋል አልኩኝ በውስጤ ማለት ነው። የተሰማኝ እንትን አይደለም መጥፎ መጥፎ ነገር ምናምን ሳይሆን አለ አለ የሆነ ፊልም የምታረገው ነገር አለ የሆኑ የተበታተኑ ሰዎች ተሰባስበው አንድ ላይ ስታያቸው በጣም ደስ አለኝ እና ጭንቅላቴ ውስጥ ምንድን ነው ያሰብኩትኝ? ይሄ ክርስቶስ ዘጠና ዘጠኙን ትቷር ለአንዱ ብሎ ሄደው። እናንተም ልክ እንደዚህ ስብስብ ስትሉ ዘጠና ዘጠኞቹን ታያዎች አላችሁ በእናንተ ውስጥ። ኢማጂን አሁን ምናልባት ከአምስት መቶ ሺህ በላይ ፎሎወር አለ። ያ ማለት አምስት መቶ ሺህም አንድ ነገር ፖስት ካደረግ ያየዋል። ያ ማለት አንተ የምታደርጋቸው ነገሮች በሙሉ ለአምስት መቶ ሰው ወይ መጥፎ ነገር ይሆናል ወይ ደግሞ ጥሩ ትምህርትን ይሰጣል። ስለዚህ የምታደርጋቸው ነገሮች በጣም ደስ እንደሚሉ እኔ አይደለሁም ሴጣን ያውቀዋል። አይደለም እንትን እና በርታ። እኔ አስቀይ የሚያለሁኝ በጣም ይቅርታ ከልቤ ነው። ይሄን የምነግርህ ለሰው ታይታ ምናምን ሳይሆን በሰው ፊት መጻፍ እችል ነበር፣ በውስጥ ኢንቦክስ ማድረግ እችል ነበር። ግን አልፈለግኩ። ለምን? መጥፎ ነገር ስለሆነ ሰዎች ሊማሩበት ስለሚገባ ሰዎች ደግ ነገር ነው። በውስጥ ነገር ቢሆን ደስ የሚለው እኔ ደግሞ እንደበደልኩ እንደ ጥፋተኛ፣ እንደ ተሳዳቢነት ይቅርታ ጠይቅ ነው የመጣሁት። ከአንተ ብዙ ነገር ተምሬ ነበር ከዚህ በፊት ታስታውሳለህ፣ አንድ ወጠጤ እናቴን ሲሰድብ አንተ ደግሞ ምንድን ያልከው፣ እንኳን የኔ እናት አይደለም። ቪዲዮ ሪከርድ ተደርጎ ሁሉ ተለቋልና፣ በዛ መጠን የተማርኩብህ ሰው ነበርኩኝ። የሆነ ሰዓት ደግሞ የሆኑ ስህተቶች ሲኖሩ የሆነ ፊልም የምታደረጋቸው ነገሮች አሉ እንደ ፊሊንጉ ሳይሆን እንዳንተ ማንነት እንዳስተማርከው እንደምትሰራው ስራ ሲታሰብ ከኔ የበለጠ ወንበዴ የለም። ገባ? ከኔ በለጠ ዘማኝ፣ ከኔ በለጠ ዘፋኝ፣ ከኔ የበለጠ አጽያተኛም የለም ሰካራማም ጨምሮ፣ እና አንተን መናገርም አንተን እንትኔ ማድረግ ልዕልን ነው የለኝም። እና እንደ ጥፋት ምንም ለዚህ ይቅርታ አድርጌልሃለሁ ብቻ እንድትለኝ ነው እንጂ የምፈልገው፣ ለዚህ ምንም አይነት መልስ እንድትሰጠኝ አልፈልግም። እኔ ግን እንደ ጥፋተኝነቴ የወላዲተ አምላክ ምስክሬ ናት፣ ከልቤ ነው። ይሄ የተራ የምናምን ምናምን አይደለም፣ ወይም ለለበጣ አይደለም። እግዚአብሔር የልቤን በሚያውቀውና በጣም ይቅርታ እጅግ በጣም እጅግ በጣም እጅግ በጣም እጅግ በጣም ይቅርታ፣ በምወደው በቅዱስ ገብርኤል ስም ነው ምል፣ የምር ከልቤ ይቅርታ፣ ሁላችሁንም ወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩን ትችላላችሁ ኦር ሰምቲንግ ምናምን ምናምን ግን በቃ መሆኑ ካልቀረ ግን ከልቤን የተናገርኩትኝ በጣም ይቅርታ። ፈለገ አቤላ በጣም በዚህ አጋጣሚ በጣም የምንወዱ ወንድማችን እና ነገሩ ከተነሳ ቀር አንተ እንደተናገርከው እውነት ነው። ምናል ለመሰላ አቤላ ያው በዚህ ሶሻል ሚዲያው እንደምታውቀው እንኳን እዚሁ አንድ ከተማ የምንኖርን ሰዎች ይቅርና ከሩቅ ምስራቅ ሆነው ሩቅ ምዕራብ ሆነው ያሉ ሰዎች የሚነጋገሩትን ነገሮች እንዲህ ያደርጋል። ቲክቶክ ፕላትፎርም ላይ ለአንተ አይነገርም። እዚህ ውስጥም ያላቸው ሰዎች ወንድሞች ለእናንተ አይነገርም። አንዳንዴ በልባቸው ጥላቻን ብቻ ንግበው ኔጌቲቪቲ የሆኑ ሀሳቦችን የሚያቀነቀኑ ሰዎች አሉ። የአንተን ንግግሮች፣ የአንተን ፖስቶች ጊዜ ልባወቀ አይቻቸው ያሉ እኔ አው አቤ ላይ ተመልክቻለሁ ግን በእርግጠኝነት ምንድን ነው መሰለ የዛን ታይም ላይ የተረዳውት ነገር ነገሮችን ከቤተክርስቲያን ቀናይነት የተነሳ እንደምታደርገው ነው አንተ ብቻ አይደለም አሁንም በተመሳሳይ እኔ ልክ እንደዚሁ ስማቸውን የማነሳቸው ሰዎች አሉ ለቤተክርስቲያን ቀናይ ስለሆኑ ብቻ አንዳንድ ጊዜ አለደለ የሆነ አክሽን የሚወስዱ ሰዎች አሉ አቤላ አንተ የአንተን ህይወት እናውቀዋለን። እንደውም በበደል ደረጃ እኛ ነን የምንበድለው። አሁን አንዳንድ ሰው ልክ ስናገለግል እንደው ጻረቅን መስሏለን እንጂ ቃሉን እያወቅን ህጉን እያወቅን እኮ በጣም ብዙ ኃጢአት የምንሰራ ሰዎች እኛ ነን። በጣም ክርስቶስ የምንበድለው እኛ ነን። እኔ ብዙ ጊዜ ተናገር ያለው መንፈሳዊ የሆነ ህይወት የለኝም። መንፈሳዊ ህይወት ባላቸው ሰዎች በጣም ነው ምቀ ነው። በጣም ሐዋርያት በሲኖዶሳቸው ከእነሱ በኋላ ባሉት የቤተክርስቲያን ስርዓቶች አለቃ ሲሾም ስርዓትን ደንግገዋል። ስርዓት ደንግገዋል። የደነገጉ ስርዓት ምንድነው? በምግባሩና በእውቀቱ ይሾም ብለው ማለት ነው። እና ወደፊት ግን መቼም ሁለቱን ገንዘብ ያደርግ አይኖርም። እና ምናልባት ምግባር ካለው እውቀት ባይኖረውም በምግባሩ ሹሙት። በትህትናው ዝቅ በማለቱ ራሱን በማጎንበሱ ከሱ ከበለጡት ከተናናሾቹ ነገሮችን ተረድቶ እውቀትን ገንዘብ ያደረጋልና፣ ያው እውቀት ያለውን በእውቀቱ ሹሙት ከዛ በኋላ ደግሞ በእውቀቱ የሐዋርያትን ትምህርት እያጣቀሰ ደግሞ ሲናገር፣ ከዛ በኋላ የእነሱን ትሩፋት፣ የእነሱን ተጋሎ፣ የነሱን የቅድስና ደግሞ ይረዳና ምናልባት ራሱን ይሰብር ይሆናል በሚል ሁኔታ ማለት ነው። እኛ ግን ከዛ ሁሉ ወጥተን ምን በቃ መናቃትን ብቻ ነው ምንናገረው። ሶሻል ሚዲያ ሁሉም ሰው አርሚ ብቻ ነው ማለት አይደለም። ሁሉም ሰው ያጠፋል። እዚህ ጋር የምነግራቸው ነገር አሁን ይሄ ፈለገ አትናቴዎስ አይነኬ ሰው ነው ማለት አይደለም። እንዲህ አንዳንዶቻችሁ ፕሊዝ ከወዳጅነት ነው እንደዛ መታስቡት ግን እንደዛ አታስቡ። ለተቃል አይነኪ ሰው ነው፣ አቤል አይነኪ ሰው ነው የሚባል ነገር የለም። ሁሉም ሰው ያጠፋል። አሁን እኔ ልክ እኔም ቤተክርስቲያንን ብቻ አስቤ የሆነ ነገር ሳደርግ የሆነ ቀዳዳ እየከፈትኩ ሊሆን ይችላል፣ የሆነ ስህተት እየሰራሁ ሊሆን ይችላል። ሰው እነዛን ስህተቶቼን ከሚቀርቡ ወቀ ሰዎች አንጻር እመለከትና ለማረም ለማስተካከል እሞክራለሁ። እና አቤላ አንተ ያደረግከውን ነገር ምንድነው መሰለ በወንድምነት እኔ ኤክስፔክት አረግ የነበረው ምንድነው አሁን ካወራ ነው አይቀር በወንድምነት ምንድነው ከአንተ ኤክስፔክት አድረግ የነበረው ያው በፐርሰናል በሆነ መንገድ እንድመከር እንድታወሩ ነበር እና አይ ቲንክ ሁኔታዎች አመች አልነበሩም አንዳንድ ጊዜ በአካል መራራቅ ራሱን የቻለ ክፍተት ይፈጥራል እና የዛን ታይም ብዙ ክፍተቶች ተፈጥረዋል እና አንተ ብቻ ሳትሆን እኛም ይቅርታ መጠየቅ አለብን ምክንያቱም ቅዱስ ጳውሎስ ለሰው መጥፊያ ከምትሆኑ በአንገታችሁ የድንጋይ ወፍጮ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣሉ ይሻላል ይላል። እኔ በፍጹም እኔ ሰው ሲያማኝ በነገራችን ላይ ጌታ ምስክሬ ነው፣ ምላችሁ ሰው ስለሆነ ነገር ሲያማኝ ሁልጊዜ አእምሮ ላይ የሚመጣው ነገር ነገሮች እንዴት አድርጌ ላስተካከል ነው። ኢቨን ባልዋልኩበት እንኳን ሰው ሲያወለኝ በጣም የምጠነቀቀው ጋይስ፣ እንዲህ አሁን አገልግሎት ላይ ዝነኛ ብቻ መሆን ብቻ አይደለም። የምንመገብበትን ቦታ እንመርጣለን፣ የምንውልበትን ቦታ እንመርጣለን። ለምን ሰው እንዲሳሳት ማድረግ የለብንም። ሰውን የሆነ ነገር በሌ ለማድረግ ሲሞክር ያራሱ ኃጢአት ነው። ስለዚህ ሰው እንዲሳሳት ማድረግ የለብንም። ጥንቃቄ ያስፈልጋል። ግን የአቤላ ግን መቶ ፐርሰንት እርግጠኛ ነበር። ዛንም ታይም ቤተክርስቲያንን ከመጠበቅ አንጻር ቀጥሯን ከመጠበቅ አንፃር የሆነ ነገር ስለሆነ ያን ያክል ቀር አልተሰኘበትም። ያው የቀረው እንዲህ ቁጭ ለመውራት ብቻ ነበር። እና አቤል በጣም በጣም በጣም በጣም የምንወደው ወንድማችን ከዓለም ህይወት መ ከዓለም ህይወት ዓለምን ሁሉ ጥሎ መምጣት፣ በነገራችን ላይ ከምንኩስና የሚተናነስ ነገር አይደለም። ዓለም ላይ ታገኝ የነበረውን ሳንቲም አንተ ታውቃለህ፣ ከዚህ ቀደም በነበረው ህይወት ታገኝ የነበረውን ገንዘብ አንተ ታውቃለህ። ከእናትም ጋር ተያይዞ ያለውን ህይወት ማላቅሶ አይደለሁኝም፣ አውቃለሁ። እና ይሄን ሁሉ ነገር ስራገር አድርገ በጣም ብዙ ሀስሎችን አሸነፈ። ወደ ቤተ ክርስቲያን መጥተ በቻልካት አቅም ምናልባት አንድ በትር ተከናውኑ እንደ ሰባኪያን ወንጌል ነገሮችን እንደ ማሰማር ቢያቀት በህይወት ሰዎችን ስታሰምር የነበር ወንድማችን። ወንጌል በነገራችን ላይ በቃል ብቻ ሳይሆን በህይወትም ይሰበካል ክርስቲያኖች። እና አቤል አንተ በህይወት በቻልኩ አቅም ሰዎች ከአንተ ተሞክሮ እንዲወስዱ፣ ሌላ ህይወት ላይ ያሉ ሰዎች፣ ሌላ ዓለም ላይ ያሉ ሰዎች ልክ እንዳንተ፣ አንተን መስመር ተከትለው ቤተክርስቲያን እንዲያቋት ትልቅ ድልድይ እየሰራ ሰው ነው እና አንተን እኛ ሳናመሰግን ማለፍ አንችልም። እና የዛ ንታይ ምንድን ነው እንትን ያል እኔም ጸጥ የጠፋውበት ጉዳይ ካለመመቻቸት እንጂ እውነት በነገሮች እንደው እግዚአብሔር ምስክር ያቤለ አዘኝም ተቀይም አይደለም። የቤተክርስቲያንን ቅጥር ግን በመጣበቅ መንፈስ ስለሆነ በነገሮች ያን ያክል አልተከፈውም። እና ቤላ እኛም ሳናቅ ደግሞ አንተን ካስከፋን ሳናቅ አንተን ያበሳጭ ይደረግ ስማኝ። እኔ አሁን የምፈልገው አንድና አንድ ምንድን ነው ይቅርብ እያለ ወንድሜ ይችኛውን ወርድ ነው እንጂ በዚህ መጠን እንደዚህ አብራርተህ የምታስረዳው ነገር የለም። እውነቱን ለማውራት ለምን ካልከኝ አንዳንድ ጊዜ በቤተ ክርስቲያናችን ውስጥ የማየውን ነገር ልንገርግ። በተለይ በመእመኑ ጉዳይ አይነከ የሆኑ ሰዎች አሉ እግዚአብሔር ምንድን ነው የሚባለው ስዩም እግዚአብሔር ነው የሚባል በእግዚአብሔር የተሾሙ ሰዎች አይነኬ ናቸው ማለት አሁን ለምሳሌ እኔ ዲያቆንን የመናገር ልዕልናውም ምኑ ሞራል ምኑ መብቱም የለኝ ይሄ እውነታ ነው ሊነገር የሚገባ ነገር በቃ የቤተክርስቲያን ካህናቶች እግዚአብሔር ነው ክህነትን የሰጣቸው ስለዚህ እነሱን የመንካት እንትን እኔ አንተን ይቅርታ ማለት ማለት ሼም ነው ለእኔ እና እሱ ሳይሆን ግን ወሳኙ ነገር ምንድን ነው? ትልቁ ነገር እኔ ጋ የነበረውን ሳስበው ግን ትቢት ነበረ። ትቢት ማለት ምን ማለት መሰለህ? ላይክ እኔ የቤተ ክርስቲያን ተቆርቋሪ ነኝ ስል ተቆርቋሪነቴን ማሳየት ያለብኝ ከአንተ ጋር ያለኝን ፍቅር በማጠንከር እንጂ አንተን በመናገር ወይ አንተን በመስደብ ወይም ደግሞ አሽሙር በመፖሰት ወይም አይደለም። ይሄ ስህተት ነው። ሰድበን ለተሳዳቢ መስጠት በራሱ ሌላ ወንጀል ነው፣ አጽያት ነው። ገባ ያደረኩት ያደረግኩት ያንን ነው እንደዛኛው እንትን እንዲህ ነው ብዬ አሁን ማልነግር ብዙ ነገሮች አሉ የእኔ ስህተት ነው። ስለዚህ እሱን እንትወው እንደ ጥፋት። ያው በአንተ ጉዳይ፣ በተለይ በፈለገ ጉዳይ እኔ ሌላ እንትን አላልኩም። በፈለገ ጉዳይ እኔ ይቅርታ በጠይቀህ አሁን ለሌሎቹ የምናገረው ነገር ስላለ ይቅርታ ፈለገ፣ አንተን ይቅርታ ስጠይቀህ ከዛ ቀጥሎ የሚሄድበት ደግሞ የራሴ እንትን አለ። ለምን ንስሐ ያስፈልገዋል? አሁን ለምሳሌ አበበ የሚባል እዚህ ውስጥ አንድ ሰው ቢኖር አበበን ብሰድበው እንደ ምሳሌው ይቅርታ ያስጠይቃል፣ ገባ። ይቅርታ ከጠየኩት ንስሐ ባልገባም ችግር የለውም። ይሄ የኔ አመለካከት ነው። ካህንን ስዩመ እግዚአብሔር ነው ወይም ደግሞ እግዚአብሔር የሰየማቸውን እግዚአብሔር የሾማቸውን ሰዎች መናገር ግን በጣም የገሃነመ እሳትን ያወርሳል። እና አሁንም ደጋግሜ የምናገረው እኔ አንተን ይቅርታ ስጠይቅ ቀጥሎ የማደርገው የራሴ ነገር አለኝ፣ ምናልባት ከንስሐ አባቴ ጋር ስለዚህ ይሄን የምናገረው እንዲያደርጋለሁኝ ለማለት ፈልጌ ሳይሆን ይሄ ነገር እንዲያስደርጋልና ሌሎቻችሁም እንዲያደረጋችሁ ካላችሁ እዛ ቦታ ላይ ሄዳችሁ ከነብስ አባታችሁ ጋር ወይም ደግሞ ከንስሐ አባታችሁ ጋራ ሄዳችሁ ያንን ነገር አድርጉ። ምክንያቱም ሙዚቃን የሚያክል ትልቅ ስም የነበረው ሰውዬ ያም ሁሉ ነገር ትቶ መጥቶ እዚጋ በዚሽ በዚች በምታክል ነገር ከክርስቶስ ጋር ያለኝን ነገር መቁረጥ አልፈልግ ባችሁ። ስለዚህ ብዙ ዋጋ እየከፈላችሁ ያላችሁ በተለይ በቤተ ክርስቲያን ጉዳይ በቃ ያላችሁን ነገር ሁሉ ትታችሁ፣ ሁሉን ነገር ትታችሁ እችኝ ዋጋ ዋጋ ከምትከፍሉ ነገራችሁን ከምታፈርሱት ሁሉ ነገር ይቅር። ምክንያቱም ዝናዬ ቀርቷል፣ ገንዘቤ ቀርቷል በሰዎች የነበረኝ ነገሩ የሱ እኮ እንደዚህ ነው። ይሄ ሁሉ ነገር ቀርቶ እችም በምታክል ነገር ግን ማጣት አልፈልግም። እናንተም ብዙ ነገራችሁን ያጣችሁለት ሃይማኖታችሁ ላይ ኢንቮልቭ የምታደርጉ ሰዎች በትንሽ ነገር ዋጋችሁን እንዳታጡት እነዚህ እነዚህን እናድርግ ለማለት ነው። አሁን ፈለገ ካፍህ እንዲወጣ የምፈልገው አዎ ይቅርብ እያለሁ ወንድሜ አቤል እንድትለኝ ብቻ ነው። ከዚህ ውጭ ኢቭን ሌላ ነገር አታወራም። በቃ እችም ብቻ በለኝ ኢንዋን ኮንዲሽን ነው። በአንድ ነገር ከተደረገ ግን ነው እኔ ቅርታ ማድረግ የምችለው። እነ ልደት እነ ተሙ ሙስና ስላልሰለመዱኝ ምሳ ምጋብዘኝ ከሆነ ብቻ ይቅርታ አደርግልሃለሁ። ደስ የሚለው ጾም ጾም ስለሆነ በቃ ችግር ችግር የለውም። አቤላ ይቅር ብያለሁኝ። ይቅርታ ማለትም ክርስቲያን የሆነ ስርዓት ነው። ክርስቲያን የግዴታ ነው። ይቅርታ ከመጠየቅ ባለፈ ደግሞ ሰውን ይቅር ማለትም ክርስቲያን የግዴታ ነው። አንተም ይቅር እንድትለን እኛም ይቅርታ እንጠይቃለን። እኔ ግን ይቅርታ አድርጊያለሁ እና እንኳን ኮንዲሽን ነው፣ ምሳ ከጋበስ ከኝ ነው ብያለሁ። ምሳ ደግሞ እየበላን በደንብ አድርገን እንወራለን። አቤላዬ በጣም ነው የማመሰግነው። ኑርልን። አንተ የምትደፍነው ቀዳዳ ስናት ሲምፕል ቀላል ቀዳዳ አይደለም። ሁላችንም በቤተ ክርስቲያን ውስጥ እናስፈልጋለን። ከነ ማንነታችን ክርስቶስ ይፈልገናል ከነ ማንነታችን። እዚህ ጋር እነገር ብቻ ናቸው ለቤተ ክርስቲያን የሚያስፈልጉት የሚባል ነገር የለም። ሁሉም ከነ ማንነቱ ለቤተ ክርስቲያን ያስፈልጋል። እና አንተም የምትደፍነው ቀዳዳ ቀላል የሚባል አይደለም። አቤላ፣ በጣም በጣም በጣም ትልቅ ስራ ነው የምንሰራው። በጣም ነው የምንወድህ። እንዲህ ስንልህ የሚከፋው ካለ እንዲህ ስንልህ የሚቀየም ሰው ካለ ምንም ማረግ አንችልም። እጅግ በጣም እንወድሃለን። ኑርልን፣ በርታ። የምሰዋን ነገር አስብባት። እናወራለን። እሺ፣ ችግር የለም ፈለገይ። መልካም ጊዜ የሆንላችሁ በጣም ወዳችሁ